ዳኒና ቲና አባባን በስተ መጨረሻ በመርዝ መርዘው ከፍተኛ አደጋ አደረሱበት። ካሌብና ትሁት ያዩትን ነገር ማመን አቅቷቸው አበዱ። ካሌብ እንግዲህ እዛ ቤት ሰላይ ሆኖ ነበርና በድንገት ደግሞ ትሁቴ ደንግጣ ወደ ምኝታ ክፍል ገብታ አባዬን ዳኒና ቲና ከባድ ችግር አድርሰውበታል ብላ ስትለው እየበረረ ሲመጣ አባባ ሳሎን ላይ የተፈጠረውን ነገር ካሌብ ሲያይ ራሱን መቆጣጠር አቃተው። ትሁት በጸጸት ተንገበገበች። ምን ነው ከዚህ ከቤት ሂጄ ቢሆን ኖሮ በተደጋጋሚ ወደ ቤተሰቦቼ ጋር መሄድ እፈልጋለሁ እያልኩ ጥያቄ አቅርቤ ነበር ግን የአባየን ክፋትና የአባየን እንደዚህ መሆን ሊያሳየ ይፈልጎ ነው ብላ በጣም አለቀሰች። ካሌብ ምን ነው እነሱን መፈተንና እንደዚህ ማድረግ በቀረብኝ ማንቁርቷንና አንገቷን ይዤ ከቤት ያስወጥቻት ቢሆን ኑሮ አባቴን በዚህ አይነት መንገድ ላየውም ሆነ ላጣውም አልፈልግም ነበር ብሎ ተጸጸተ። ቲናና ዳኒ በተደጋጋሚ እየፈለጉ ያሉት ነገር ምንድን ነው? አባባን ሀብትና ንብረቱን ፈርሞ ከሰጣቸው በኋላ ከምድረ ገጽ ለማጥፋት ተነጋግረው ነበር። ይህንንም ደግሞ ካሌብ ሰላይ ሆኖ በመጣ ሰዓት ሲያወሩ በገዛ ጆሮ ሰምቶ፣ ግን አሁን እኔነቴን የማጋልጥበትና የማሳውቅበት ሰዓት አይደለም ብሎ ከእነሱ ጋር ጨዋታውንና ድራማውን ቀጥሎ ነበር። ትሁቴ የፈራችው ነገር በመድረሱ በጣም ልቤ ተሰብሯል። እኔ ለራሱ ምክንያቱም አባዬ ይሄ ነገር እዚህ ይብቃ፣ እች ልጅ እጇን ታገኝና መፍትሄ አድርግላት እያለች ብዙ ጊዜ እየተናገረች ነበር። አባባም ወደ መጨረሻው ፓርት ላይ ስማ ካሌብ እኔ ቲናን ጥሩ አማች አንጥተህ ስላልጠቀምከኝና እኔን ለማጥፋት ብዙ ነገር ስታደርግ ነበር ከአሁን በኋላ ግን የራስህን ህይወት በሚጣፍጥና በአማረ መልኩ መርተህ ደስተኛ ህይወትን ይዘህ ማየት እፈልጋለሁኝ ብሎ አለው። አባዬ ይችን ሰገጤ የልሽ ከዚህ ከቤት ያለ አምስት ሳንቲም ማስወጣት ነው እንጂ ያለብኝ። አሁን ላይ ሌላ ህይወትም ሆነ ሌላ አማች አመጣለሁ ብዬ ቃል አልገባልህም። ምክንያቱም ይህን የማስብበት ጊዜ አይደለም። ቲና እያደረገች ያለው ነገር በጣም ያሳምማል እኮ ልጄ። ይህን ነገር እኮ ሀሳቡን አንጥቼ እንድታደረገው የፈለግኩት ነገር እኔ ከማውራቴ ይልቅ አንተ በዓይንህና በጆሮህ የምትሰማው ወይም የምታየው ይበልጣል ብዬ ስላሰብኩ ነው። ያን ያክል ጊዜ ውልቸር ላይ ተቀምጬ በገዛ ቤቴ እና በገዛ ንብረቴ ስታሰቃየኝ የነበረው ነገር ቀላል እንዳልሆነ ስነግርህ አንተ አልተረዳህም በሰዓቱ አንዳንድ ጊዜ ስትጫወትብኝና እንደፈለገች ስታደርግ፣ ወይኔ የወለድኩት ልጅ አሁን ከዚች ጋር ነው እንዴ ህይወትን መኖር የሚችለው በቃ ፈጣሪ ብሎ እኔን ካለሁበት ቦታ ላይ ጤነኛ ታደረገኝ፣ ለልጅ እንኳን እንድደርስለት እርዳኝ እያልኩ እማጸን ነበር ብሎ ለካሌብ እውነታውን ነግሮታል። የአባቱ ውለታና የአባቱ መልካም ነገር ከባድ ስለሆነ ይሄን ነገር መሸከም አቅቶታል፣ ካሌም ማለት ነው። ሰላም፣ ሰላም፣ ሰላም ውድ የተከበራችሁ የደሴዋ እርግብ ቤተሰቦች እጅግ በጣም ተወዳጅና አስተማሪ የሆነው የግፈኛዋ ሚስት እና የቤት ሰራተኛዋ ፍጥጫ ትሁቴ ቀጣዩ ፓርት እንደቀጠለ ይገኛል። ትሁት ዛሬ ከሚባለው በላይ ልቧ ተሰብሯል። ካሌብም ደግሞ ላደረጋቸው ነገሮች በጸጸት አለንጋ ተገረፈ። አባባ በስተመጨረሻ መጨረሻ ዳኒ እና ቲና ያደረጉት ነገር እጅግ በጣም አሳዛኝና ልብ የሚሰብር ነገር ነው። እንግዲህ ዳኒ አባባን በራሱ አቅምና ኃይል እየታገለ እያጠጣው ሳለ በድንገት ትሁቴ አይታ ሩጣ ሄዳ ካሌብን ስትጠራው ካሌብን መጥቶ ያየውን ነገር ማመን አቅቶታል ማለት ነው። እንግዲህ ካሌብ ከየት መጣ ፊልድ ሄዶ አልነበረ የሚል ጥያቄ ቲና እና ዳኒ ሊያድርባቸው ይችላል። የካሌብ ምላሽ መቼም የሚሆነው ቀሚስ ለብሼ ያባዬ እህት ሆኜ እየተከታተልኳቸው ሆን የነበርኩኝ ሊሆን እሱ፣ በቀጣዩ ፓርት የሚያጓጓ ይሆናል ማለት ነው። አባባ ለቲና ፎርጅድ ወረቀት አሰርቶ አንድ ጓደኛዬ ሀብትና ንብረት በፎርጅድ ወረቀት የሚሰራልና፣ እሱን ሰጥቻት የዳንኤልንና የ ትሁትን መጨረሻ የቲናን መጨረሻ ማየት እፈልጋለሁ ብሎ ወሰነ። ካሌብን በጣም ተገረመና አባዬ ሀሳብና እቅድ እንዴት መጣልህ? ምንም ቢሆን እኮ አሁን እሷ የምትፈልገው ሀብትና ንብረቱን ታገኘች። እኔ እናንተን እንደምትገለን በጆሮዬ ሰምቻለሁ። ካሌብ ልትታገስ እፈልጋለሁ። እኔ ያንን ያክል ጊዜ ሁሉ እንደዛ ዊልቸር ላይ ተቀምጬ ያቀረብኩትን ምግብ እየደፋች፣ ቢያንስ እንኳን አንተ እኮ የኔህት ሁነህ የምትሰራው ራስህን ትጠብቃለህ፣ ትከላከላለህ። እኔ በሰአቱ ምንም ማድረግ አልችልም ነበር። ብዙ ነገር ተጫውታብኛለች ልጄ። ያንን ዋጋዋን ደሞ የምከፍላት አሳልፌ ለፖሊስ በመስጠት ወይ አሳልፌ ብዙ ነገር በማድረግ ሳይሆን የስቃይ ጉድ አበላታለሁኝ። የክፋትና የመጥፎነትን ጥግ እኔ አሳያታለሁ። ከእሷ በላይ ጨካኝና ረመኔ እንዲሆን አድርጋኛለች ብሎ አለ። አባዬ እኔ ግን እየፈራሁ ነው፣ የሆነ ነገር ታረግሃለች ብዬ አስባለሁ። ምክንያቱም አሁን ላይ እየሆነ ያለው ነገር በጣም ከባድ ነው። ቲና የምታወራቸውና የምትናገራቸው ነገር በጣም ያስፈራል። እሷ ብቻ ናት እንጂ የምትቃጠለው፣ ዳኒ እኮ የሚፈልገው ገንዘብ ብቻ ነው ብሎ አለው። እንግዲህ ዳኒ አባባን ምንድና ያለው ሳሎን ላይ ተቀምጠው ማንም በሌለበት ከእህቷ ጋር እንግዲህ ከካሌብ ጋር አብረው ቁጭ ብለው ሳሉ፣ እኔ ምልህ አባዬ አንድ ነገር የማማክርህ አለኝ፣ ለቲናም ሆነ ለካሌብ እንዳትናገር። ምንድን ነው የኔ ልጅ፣ እስኪ ልስማው ንገረኝ፣ ብሎ አባባ ዳኔን ጠየቀ። ዳኔ ደግሞ ምን አለ መሰለህ፣ አባዬ የሆነ ትልቅ ስራ ልጀምር ፈልጌ ነበርና ብር ደግሞ በብድር መልኩ እንዲሰጠኝ እፈልጋለሁኝ በሰዓቱ እንግዲህ የአንድ ስምንት ቀን ጊዜ ብቻ ነው የሚፈጀው። እቃው በብዙ ዋጋ እስከ ስለሚሸጥ ከዛ በኋላ ያለውን ሽጬ ለአንተም እሰጠሃለሁ እኔም በትርፉ እጠቀማለሁ ብሎ አለው። ኦኦ በጣም ደስ ይላል እንጂ፣ አዎ በልጅነት እንደዚህ መሯሯጥ ጥሩ ነው። አንተ እዚህ ቤት እህትህ ጋር ሆነህ በሆነ ጊዜ የተመረረችህ እንደሆነ አስቸጋሪ ነው ብሎ አለው። እኳ አባዬ እሱም ብዬ ነበረ እና ስንት ብር ነው የምትፈልገው፣ የኔ ልጅ ብሎ ሲለው አራት ሚሊየን ብር ሲል በጣም ደነገጠ። አባባ ማለት ነው እንዴ ብሳቀና ያስቃል እንዲ ትንሽ ብር ነው አይደለም ወይ ጉድ። እስኪ ለማንኛውም ሊያስብበትና እንደሚሆን አሳውቀሃለሁኝ ብሎ አለው። ያው እንግዲህ ይሰጠኛል ብሎ መቶ ፐርሰንት ስላመነ ዳኒ በፈገግታ ተሞላና ችግር የለውም አባዬ፣ አስበህበት ወስነህበት እንደሚሆን አድርገህ ትሰጠኛለህ ብሎ አለው። አሁን ይሄንን ቲና ብትሰማ ከዳኔ ጋር ከባድ ጦርነት ይፈጥራሉ። እኔ ሳሏቅ እንዴት አባዬን ይህን ኩላ ብር ትጠይቀዋለህ? ብላ እሷ እንግዲህ የምፈልገው ድርጅትና ቤቱን ለራሴ ቤት ሊኖረኝ ነው እያለች እየቦራረቀች ትገኛለች አባባ ፈርሜ ይሰጥሻለሁ ምንም ችግር የለው፣ እሱ ቃሌ ነው ቃሌን አልበላም ብሎ ስላለ ያንን ፎርጅድ ወረቀት አምጥቶ ሲሰጣት ምን ያህል ስሜቷን ለማየት ጓጉተናል። ካሌብም ደግሞ እንግዲህ የሴት ቀሚስ ለብሶ እየሰለላቸውና እያያቸው እያንዳንዱ የሚያደርጉትንና የሚያወሩትን እየሰማ ነው በሚያደርጉት ነገር እውነት ካሌብ ቲናን ይወዳታል ማለት ነው ምክንያቱም ወደ መኝታ ክፍል ከዳኒ ጋር ስትሄድ የሚናደደው ነገር በጣም ይከብዳል መቼም ይህንን ምርመራ እና ቲናና ዳኒ እያንዳንዱ የሚያደርጉትን ነገር ለመከታተል አምኖ እስከገባ ድረስ ሚስት ትሆነኛለች ብሎ በገዛ አልጋውና በገዛ ቤቱ ላይ እየማገጠች መሆኑን እያየ ሚስት አድርጓ ያኖራትም አላደል በዛው ልክ ግን ያሰበውን ስራ በትክክል እየሰራ አይደለም። አባባኮ ስንት ነገር ስታደርገው ታግሶ እያየ እየሰማ እየሳቀ ያለፈ ነው። ካሌብ ምንም ትዕግስት የለው እውነት ለመናገር ማለት ነው። ካሌብ እንግዲህ ምኝታ ክፍል ገብቶ ተኝቶ፣ ቲና እና ዳኒ ወደ ምኝታ ክፍል ሲገቡ ምን አባቷ ትሰራለኝ አንቺ ትሁት ትሁት ነይችን ያባየን እህት ከዚ ካልጋ ላይ አውርጅ። ይህ አልጋ የኔና የዳኒ ብቻ ነው፣ ማንም ሰው መቶ እዚህ ጋር እንዲጠለጠል አልፈልግም ብላ ትሁትን ጠርታ ከዛ የካሌብ ስለተኛቸው እንደ ሴት ሆና ከዛ ቀስቅሰው ወደ ሳሎን እንድትሄድ አደረጉ። ሳሎን ላይ ቁጭ ስትል ደግሞ ተጣራችና በድጋሚ ቲና፣ አንቺ ትሁት ነይቶሎችን ወደ ክችን ውሰዳት አንቺ ጋር ኪችን ትቀመጥ እዚ ጋር ምን ታደርጋለች? እያለች ቀወጠችው። ከዛ አባባ ሰምቶ ነበርና ዳኒና ቲና ምኝታ ክፍል ገብተው መተኛታቸውንም እንዲሁም ደግሞ እካሌብ ላይ እህቷ ላይ ይህን ያክል ስትጮህባት በጣም ተናዶ ነበርና መጣ። ስሚ ቲና፣ አንተስ ቢሆን እባለ ትዳር አልጋ ላይ ወንድምና እህት ብትሆኑ አብራችሁ መተኛቱ ተገቢ ነው? አለ ሲቀጥል ደግሞ ዳኒ ያንቺ ወንድም ሲመጣ እዚህ ቤት ይህን ያክል ጊዜ ተሸክመን እኛ ያጎደልንበት ነገር አለ ወይ? እህቴ ናት፣ ቢያንስ እንግዳ ልታከብሪ ይገባል። ከዚህ ከሳሎን ከወንድሟ ቤት ወዴት እንድትሄር ነው የምትፈልጊው? አንቺ እኮ ዝቤት ጥገኛ መሆንሽን አታቂም። እንዴት ና፣ ምንም ቢሆን እንግዳ ክቡር ነው። እንግዳ እንድታከብሪ ይፈልጋለሁ። እንደዚህ የምታደርጊያት ነገር ትክክል አይደለም ብሎ ተቆጥቶ ሄደ። ቲናና ዳኒ በጣም ተናደውና ቆይ አንቺ አሁን እዚህ ሳሎን ላይ ብትቀመጥ ምንሽን ይዛብሻለይ? ምንሽንም አልያዘችብሽ፣ ግን ሆን ብለሽ ይህን ሰውዬ የሚያናድድና የሚያበሳጭ ነገር ባታረጊ በጣም ደስ ይለኛል። ቲና ያንቺስ ክፋትና ረመኔነት በጣም የለየለት ነው። ቆይ አንቺ፣ ችግርሽ ከሰዎቹ ጋር ሳይሆን ከሰውየው ጋር በጸባይ ተስማምተሽ የምትፈልጊውን ነገር እጅሽ ላይ አታደርግም እንዴ? እዚህ ቤት እንደ ባለቤትነት የሚያጫውትሽና ሁሉ ነገር እንደ ራስሽ አድርገሽ የሚያሞላቅቅሽ ነገር ትክክል አይደለም። ይሄ ሰውዬ ትዕግስቱ ካለቀ ከዚህ ከቤት ውጪ ሂጂ ብሎ ቢያባርሽ ምንም የምታመጭው ነገር የለም። ካሌብም ቢሆን እኮ ከአባቱ ጋር ጥገኛ ሆኖ ነው የሚኖረው። ያን እንዴት ማሰብ ያቅትሻል? በዛ ላይ ደግሞ እያንዳንዱ የምታደርጊውን ተንኮልና ክፋት ቢያቅ መጨረሻ ላይ ምን ያደርገኛል የሚለውን ማሰብ መቻል አለብሽ። እኔንም ሁሌ መጥፎና ክፉ ነገር እንድናገር አታድርጊ። ምልሽን ነገር ማታደርጊ ከሆነ እኔ ዳኒ ከዚህ በላይ መጓዝ አልፈልግም ብሎ በጣም ተናደደባት። የእኔ ፍቅር፣ እሽ በቃ ይቅርታ እኔ እኮ አንተና እኔ በነፃነት ፏ ብለን የምንኖርበት ጊዜ እየናፈቀኝ ነው። እና ታዲያ ይሄንን ለማድረግ ትዕግስት ያስፈልጋል። ከእነሱ የምንፈልገውን ነገር ስሜታዊ ሳትሆኝ በፍቅር እና በጥሩ ነገር ይዘሽ መጓዝ አለብሽ ብሎ አስጠነቀቃት። ትሁት እንግዲህ በጣም ዳኔን ከሚባለው በላይ መከረችው ማለት ነው ምንም ቢሆን እንደዛ አይነት ነገር ማድረግ የለብህም። የራስህን ህይወት በራስ መንገድ ለውጠህ መኖር አለብህ ብላ ብዙ ነገር አለችው። እሱ ግን አንዳንዴ የትሁትን ምክር ይሰማል፣ አንዳንዴ ደግሞ ሰይጣኑ ሲመጣ ከቲና በላይ ብዙ ነገር ያደርገዋል ማለት ነው። ካሌብም እኔም ምልሽ ቲና፣ እንደው እኔም ምልሽ ትሁት አላት። እሺ አንተ የምትለይ ካሌብ አለችው እንዲው፣ የሰው ገንዘብ ለመብላትና የሰውን ጥቅም ለማግኘት ይህን ያክል መንገድ መጓዝ አስፈላጊ ነው ወይ? ብሎ ሲላት እነሱ ገና ከዚህም በላይ ያደርጉታል። ጨዋታውንና ነገሩን በአጭር መቋጨት ከቻልክ ካሌብ ማድረግ ትችላለህ፣ የማትችል ከሆነ ግን መታገስ መቻል አለብህ ብላ አስጠነቀቀችው። ካሌብ ፈጽሞ ትግስት የለውም። በመጨረሻ ስለት ቢላዋ ይዞ ሊወጋቸው ከክችን ሩጦ ሂዷል ማለት ነው። ውዴ ቻናሌ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ድረስ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።